የአእምሮ ጥበብ ቀላል አይደለም። አንድ ሰው ምን አለ መሰላችሁ ጥበበኛ ሰው ነው። ጥበብን ከየት አገኘ ሲባል ይህንን ጥበብ ጥበበኛ ሰው ነው። ይህን ጥበብ ከየት አገኘ ሲባል ጥበብን ያገኘሁት ከአይነ ስውር ነው አለ። ከአይነ ስውር ይህ ማለት ምን ማለት ነው? በዛሬ ደርስ እዚህ ውስጥ ዋናው ትርጉሙ የምናገኘው የዛሬው ደርሳችን የዛሬው ይሄ የምንተዋውስበት ይሄ ነው። አዎ አላህ ሱብሓነሁ ወተዓላ ከኛ የሚፈልገው ሁሌም እሱን በትክክለኛው መንገድ በሐቅ ላይ ሆነን እናመልከው ዘንድ ከሰው ልጆችም ጋር ያለን ግንኙነት ትክክለኛ የሆን ዘንድ በዳይ ሳንሆን ሐቀኞች ሆነን መኖርን ነው ውሳኔ

የአላህ መልእክተኛ ሰለላሁ አለይሂ ወሰለም ዩዓሊሙና ያስተምሩናን አልኢስቲኻራ ኢስቲኻራን ያስተምሩን ነበር። ማማከርን አላህ እንዲመርጥልህ ኸይሩ እንዲመርጥልህ አላህ ሱብሓነሁ ወተዓላ ማማከርን ያስተምሩን ነበር። ከማ ዩዓሊሙና አያተን ሚነል ቁርኣን የቁርኣንን አያ እንደሚያስተምሩን ሁሉ ያስተምሩን ነበር ኢስቲኻራን። አሉ። ተመልከቱ፣ ይሄ ነገር ምንድነው የሚያመጣውን ታውቃላችሁ? ቆም ማለትን ነው አንድ ነገር ውሳኔ በአንድ የመውሰድ ሳይሆን ወይ ደግሞ ሀታ ሰዎች ገፍተው ቶሎ በላይ ይህን ነገር እናደርግ፣ እንደዚህ እናደርግ ሲትባል ላላ ጊዜ ስጡኝ፣ ላስብበት ማለት ያስፈልጋል። ለምን ይሄ ነገር መጨረሻው ምንድን ነው? መጀመሪያው የሚታይ ነገር ሊሆን ይችላል። መጨረሻውስ ውስጥ ውስጥ ያለው ሚስጥር ምንድን ነው የሚለው ማወቅ አለብኝ። ለዚህ ሲባል ታውቃላችሁ፣ ብዙ ወንድሞቻችን የተታለሉበት ነገር አለ። ተታለሉ። እንዴት? ለምሳሌ አሸባሪ ቡድኖች በእውነት አሸባሪ የተባሉት ማለት ነው ለምሳሌ አይሲሶችና መሰሎቻቸው ነስኦ ላ ሰላም አላ ነጃ ይበለን ሙስሊሞችን እስከ መግደል ሙስሊሞችን እስከ መጨፍጨፍ የደረሱበት ስንቶቹ እዛ ውስጥ ገብተዋል ለምን ድንገት ዘለው በመግባታቸው ነው ነገሩን ባለማጤናቸው ነው ቆም ብለው ባለማሰባቸው ነው ቆም ብለው ባለማወያየታቸው ነው ባለማማከራቸው ነው ዑለማዎችን አዋቂዎችን በዚህ ጉዳይ ላይ እንደዚህ አይነት ነገር እኮ አለ፣ እንዴት ላድርግ? ምን ይመስልሃል? ምን ይመስሎታል? ያ ሼኽ፣ እነዚህ ሰዎች ምን አይነቶች ናቸው ብሎ ያለማማከል የተነሳ የመጣ መጥፎ አደጋ ውስጥ የገቡ ቁጥር ስፍር የላቸውም፣ በጣም በሚገርመ መልኩ። እናም ምንድነው ማድረግ ያለብን? አንድ ጉዳይ ላይ ከመግባታችን በፊት አላህ እንዲመራን ዱዓ ማድረግ ያስፈልጋል። እስቲኻራ ዱዓ ነው፣ ዱዓ ነው አዋቂዎችን ማማከር ያስፈልጋል። መፍትሄውን ይሄ ነገር መፍትሄው ምንድን ነው ወደዚህ ነገር ከመግባቴ በፊት ብለህ ጥናት ማድረግ ያስፈልግሃል። ምንድን ነው ይሄ ነገር ሲጀመር ውስጥ ምስጢሩ ያዘለው ምስጢሩ ምንድን ነው ማለት አለብህ። የሌሎችን ተመክሮ ማወቅ ያስፈልጋል፣ ማጤን ያስፈልጋል፣ ማጥናትና በሱ መጠቀም ያስፈልጋል። እንበል በኑሮ በተራ ኑሮ ደረጃ ለምሳሌ አንድ ቦታ ላይ ንግድ መጀመር ትፈልጋለህ። ምሳሌ ነው። ኦኬ መማር ትፈልጋለህ፣ ቅርታ ንግድ መጀመር ትፈልጋለህ። ያ ንግድ ያዋጣ ላይ ያዋጣ የሚለውን ማጤን አለብህ። መጀመሪያ ዱዓ አድርገ እስቲኻራ አድርገ ከዛ እስቲሻራ ሰዎችን አማክረ የዕውቀት ባለቤቶችን በዚህ ላይ ተመክሮ ያላቸውን ሰዎች የሚሉትን በማጤን ከነሱ በመማር ከነሱ መጠቀም ያስፈልጋል። ቸኩለ መግባት አይደለም። በዕልም ደረጃ በእውቀት ደረጃ በትምህርት ደረጃ እንደዛው። ለምሳሌ የሆነ የትምህርት አይነት መማር ተፈልጋለህ። ያ የምትማረው ትምህርት ልትሰራበት ነው። ህይወትን ልትመራበት ነው። ሀላል ርዝቅ ልትፈልግበት ነው። ያ ነገር ያዋጣ ላያዋጣ የሚለው ማወቅ አለብ። ስለወደድከው ብቻ አይደለም። በሆነ ነገር ላይ ከመግባታችን በፊት ኢስቲኻራ አድርገን ኢስቲሻራ አድርገን ያን ነገር

ሱና የሆነ ሁለት ረክዓ ይስገድ። ልብ በሉ ነገሩን፣ እኮ ልብ ማለት ያስፈልገናል። ኢዛ ሀመ አሐዱኩም ቢአምር፣ በሆነ ነገር ካሰበ አንዳችሁ። ዘሎ ይግባበት አይደለም አንድ ነገር ካሳሰበ፣ አንድ ነገር ማድረግ ከፈለገ ማንኛውም ፕሮጀክት፣ የጋብቻ ፕሮጀክት ለመ ይሆ ፕሮጀክት ነው። ምክንያቱም ገና ጅል የሚቀጥል ነገር ነው፣ ከዘር ወደ ዘር የሚተላለፍ ነገር ነው።

ዘለን ወደ አንድ ነገር መግባት ሳይሆን ያን ነገር ቀስ ብለን ረጋ ብለን ማጤን ያስፈልጋል። ለዚህ ነው መጀመሪያ ላይ እየተናገርነው የጥበበኛው ንግግር እዚህ ጋር ከዚህ የተወሰደ መሆኑን የሚያሳየው። ተመልከቱ፣ አይነ ስውር ሲንቀሳቀስ ዝም ብሎ በዘልማድ ነው የሚሄደው ወይንስ በከዘራው ወይ ደግሞ በዱላው ወይ ደግሞ በእጁ በያዘው ፊት ለፊት ፊቱን ምን እያደረገ ነው እየሞከረ ነው ሄዱ እዚህ ጋር ምን አለ ፊት ለፊቴ አሁን እዛ ጋር ሊራመድለት የሚቀጥለውን እርምጃ ከመራመዱ በፊት ፊት ለፊቱን ቼክ አድርጓል አረጋግጧል እዚህ ጋር መራመድ እችላለሁ እዛ ጋር እግሬ ማረፍ አለበት ወይ ብሎ ያረጋግጣል ለምን ጉድጓድ ሊሆን ይችላል ወይ እንቅፋት ሊሆን ይችላል፣ ወይ የሚወጋው ነገር ሊሆን ይችላል፣ ወይ የሚመታው ነገር ይሆናል፣ ወይ የሚጋጭበት ነገር ሊሆን ይችላል። ለዚህ ሲባል ምን እያደረገ ነው? እክትባር እያደረገ እየሞከረ ነው የሚሄደው። እናስብ፣ እንደዛ ካደረገ ምንድን ነው የሚገጥመው? በሰላም ነው የሚሄደው። እያለፈ ይሄዳል። ጉድጓድ ሲያገኝ ዞር ይላል። አሁንም ነካ ነካ ግራና ቀኝ ነካካና ቼክ ያደርጋል። ሰላማዊ መንገድ እየመረጠ ይሄዳል። ልብ ብላችሁ ተመልከቱ እስቲ። ሱብሓነላህ ሂክማ ነው ጥበብ እኮ ነው ወላሂ ሸሪአችን በጥበብ እኮ ነው የተሞላው ለዚህ ሲባል እያንዳንዷን እርምጃ እያንዳንዷን የምትወስዳትን እርምጃ አጤነህ መሆን አለበት በዘልማድ በዘፈቀደ አይደለም ዘለህ የምትገባበት ለምን ከበስተጀርባው ያለው አደጋ አደገኛ ሊሆን ይችላል ቅድም መጀመሪያ ላይ የጠቀስ ነው። ለምሳሌ እዚ ዘለው ወደዚህ ወደ እንደዛ መጥፎ ቡድኖች የገቡ ወንድሞቻችን ተጸጽተው ከገቡ በኋላ መመለስ ያልቻሉበት ደረጃ ላይ የደረሱ አሉ። ስብንላ ነስአሉ ላ ሰላመት ወላፊ አላ ነጃ ይበለን። አላ ሁሉንም ሙእሚኖች ወደ ሐቁ መንገድ ይመልሳቸው። ስለዚህ ወንድሞቼ ይህን ጥበብ ልንሰራበት ይገባል በህይወታችን እያንዳንዷ እርምጃ ውስጥ አንድ ሰው አይኑ እያየ ገደል ውስጥ አይገባም። ነገር ግን ይሄ ገደል ከላዩ ላይ በሌላ ነገር የተሸፈነ ከሆነ ሳይሞክር ከረገጠው ይገባበታል። ለዚህ ሲባል ይሄ ነገር ከዚህ ጀርባ ያለው ነገር ምንድን ነው የሚለውም አጢን ያስፈልጋልና ሰዎች ቢያጣድፉ እንኳን፣ ቅድም እንዳልኩት አይ፣ ቆይ አረጋጉ ነገሩን ላጢ ነው ነገሩን እስቲ ላስብበት ሙሳዴ ከመውሰዴ በፊት ላማክር ብለ እንደዛ ማድረግ ያስፈልጋል። ኢስቲኻራ ላድርግ፣ ኢስቲኻራ ላድርግ፣ ዑለማዎችን ላማክር፣ የእውቀት ባለቤቶችን ላማክር፣ ተሞክሮ ያላቸውን በዚህ ላይ ልምድ ያላቸውን ሰዎች ማማከር ያስፈልገኛል። ህይወት መመራት ያለባት በዚህ አይነት ነው። ስንት ነገር ሰርተን የተጸጸትንበታል። ብጭኮ ላይ ሰራ ነው ነገር እያንዳንዳችን እናስታውሳለን። እኔ ያስታውሳለሁ፣ እናንተ ታስታውሳላችሁ። በችኮላ፣ በፍላጎት፣ በስሜት በምን በምን በምን ገብተህበት ያ ነገር ይሆነኛል፣ ያዋጣኛል፣ ሰዎች ተው ተው ይቅርብህ፣ ተው ይሄ ነገር እየተባልክ ገብተህበት ስንቴ ጉድ የሆንክበት ነገር አለ የሆንሽበት አለ የሆንበት አለ። ስለዚህ አንቸኩል። ምን ይላሉ ፊ ልአጀለት ነዳማ ወፊ ተአኒ ሰላማ ይላሉ በችኮላ ውስጥ ጸጸት አለ፣ በመረጋጋት ውስጥ ደግሞ ሰላም አለ ይላሉ። ስለዚህ ረጋ ብለን ሳንቸኩል አጢነን። አዎ አንዳንድ ነገሮች ፈጣን እርምጃ የሚያስፈልጋቸው አሉ። ይሄ ምንም ጥርጥር የለው። ለምሳሌ ምሳሌ ምሳሌ በምሳሌ ደረጃ ከሄድን እንበል አንድ ቤት ውስጥ ወይ ደግሞ ህፃን ልጅ አለ መንገድ ላይ እየሄደ ነው ህፃን ነው፣ ምንም አያውቅም። ለምሳሌ ሁለት ዓመት ሶስት ዓመት ሊሆን ይችላል። ወደ መኪና መንገድ ገባ። ቆይ፣ ይሄ ልጅ መኪና አደጋ ይደርስበታል እንዴ አይደርስበትም ብዬ ማሰብ አለብኝ። ይደርስበታል። ቶሎ ማምጣት አለብኝ። ከመንገድ ወጥ ፈጣን ውሳኔ። ተግባባን። ይሄ ፈጣን እርምጃ ፈጣን ውሳኔ የሚፈልግ ነገር ነውና ፈጣን ውሳኔ ይወስዳሉ። እኔ የምናገረው ረጋ ብለን አስበን ልንገባበት ስለሚገባ ጉዳይ ነው። ለዚህ ነው ሸሪአ የተደረገልን ኢስቲኻራ አንዳችሁ የሚያሳስበው ነገር ከገጠመው ወደ አንድ ጉዳይ መግባት ከፈለገ፣ እንደዛ ኮ ነው የሚለው ሐዲቱ ኢዛ ሀመ አሐድኩም ቢአምሪን አንዳችሁ የሆነ ነገር ማሰብ ካሳሰበው አንድ ጉዳይ መግባት ከፈለገ፣ ፈሊየርካዕ ረክዓተይን ምን ገይሪ ልፈሪዳ ከየፈርድ ሰላት ውጭ በሆነ ሁለት ረክዓ ይስገድ። ከዚያም ዱዓውን እንደዚህ ይበል

ሰዎችን ማማከር የሚያስፈልገው ነገር ከሆነ አማክረህ፣ የልምድ ባለቤቶችን ማማከር ካስፈልገ አማክረህ፣ ትገባበታለህ። ቢኢዝኒላህ አትጸጸትም ቢኢዝኒላህ፣ በአላህ ፈቃድ። ስለዚህ አንቸኩል፣ እርምጃችን ቀጥ ያለ መሆን አለበት፣ የተረጋጋ መሆን አለበት፣ አንድ ነገር ስናደርግ። አላህ ይወፍቀን ያ ረቢ ከይር ነገር ላይ ሁሉ ተረጋግተን ከይር የምንሰራ አድርገን ወደ ከይር ምንገባ አድርገን፣ ከመጥፎ ነገር ያ ረቢ አርቀን፣ አንተው ጠብቀን ያ ረብ ልዓለሚን ያ ሐዩ ያቀዩም ያ ዱ ልጀላል ልክራም። ሁሌም እንዳትረሱ ጥበበኛ ሰው ጥበቡን ከእውቀት ባለቤቶች ይወስዳል። ከተሞክሮ ባለቤቶች ይወስዳል። አስቀድሞ ከሸሪአው ይወስዳል። ያማክራል። ይረጋጋል።